ደ እንድመራ ከዛም በኋላ እውነተኛውን አንስት እናቃፋለ። ምን? እንዴት? አይዞሽ ያን ያህል እንኳን እኮ ከባድ አይደለም። አላውቅም። ቤተሰቤ መንካት ጀምረሻል። አራኒ ሀና ስሚኝ አልኩሽ። እኮ ይህን ያህል ድፍረት ከየት ነው ደግሞ

እናቴ የምሬ ነው ድራማውን በጣም ስለምከታተለው በቃ የሆነ ስለሀና ምናምን ነገር የመጨረሻውን ለማየት እኔ እርግጠኛ የሆነ በቃ አላደን መጨረሻውን ብቻ ባየው እራሱ ደስ ይለኛል። በቃ የሆነ የምትደርስበትን ልክ የሆነ ጫፍ ላይ ሲደርስ ስለሷ የሆነ ልትናገር ምናምን ነገር ስትፈልግ ምናምን ጫፍ ላይ ስት እንዴት እንደምዘል ማለት ነው። ቅድም እራሱ እኮ እየተከራከርንበት ነበር ቅድም የልዬ ከወጣች በኋላ እኔና ማራዊት የሆነች ልጅ ሆና እንግዲህ እንትን እያልንበት እንደ እውነቱ ከወጣ ምኑን እንትን ሆነው ምኑን ድራማ ሆኖ እያልኳቸው ነው። የራሱ የመጨረሻው ክፍል ነው እኮ። ወይኔ እስከዚያኛ እንደዚሁ እየተቃጠልን እንኖር። ተስማማችሁ እንጨርሰዋለን። ይለቅ በአምሳ ምናምን ክፍል የምትሉ ከሆነ እንጨርሳለን። ኖ ኖ ኖ ያ ይቀጥል። ግን በጣም አጓጊ ድራማ ስለሆነ በስመ አብ ጌታ ሆይ በተለይ የሆነ የተቆጣሽበት ቦታ ሰላምዬ፣ እሷም የኛ ልጅ ናት፣ የኔም የኛ ልጅ የአንቺ ልጅ ናት ምናምን ያለችበት ቦታ እንዴት ምናምን ብለሽ ስትነሽ ወይ ከምከውን በጥፊ አለቻት። በቃ እንዴት እንደሆንኩ እንዴት እንደተናደድኩ ብሽ ሀና ነታለሽ፣ ገባሽ? የሀሴት ናቸው፣ ገባሽ? እጅ በጉጉት ስጠብቃት ነበር። እንዴት ብላ አስበሽዋል? እንደ እናት ስታስቢው በስንት መከራ ያገኘቻት ልጅ ሀና የመሰላት በቃ ውሸት ነው አርጋ ያሰበቻት ምንም እስከ ዛሬ የተናገረችው ነገር የለም ምናምንና ትንሽ የምትጮኸው የምትበሳጨው ለዛ ነው። ወይዘሮ ሜላት ምንም ነው የማይቀየረው ስ ምር ድምፅሽ ምናምን ያው ነው እንደው ወዴት ይቀየራል ታዲያ? አይ ማለት አንዳንድ አሁን አለ የሆነ እንትን የሚሉ አሉ። አሁን ግን እኮ የምር አሁን እዛ ጋር ደስ የሚለው ምንድን ነው? ደማቸው እስኪ አሁን ሰላምዬና ሀና አንድ ላይ ሲሆኑ ማለት ነው ያላቸው ፍቅር፣ ደማቸው እንደዚህ ውስጣቸው ይናገራል። የእህትነት እንትናቸው ማለት ነው። ግን እንትና ስትመጣ ደግሞ እርግብ ስትመጣ ደግሞ ምንም አይመስልም፣ ምክንያቱም ምንም ማለት ነው። አይ እኔ ቤት እኮ ነው ባዩሽና ርቋት አንፈልጋትም። ወያት ልንጋርሽ ብዬ ነው። እኔ አንቺ ልጅ ናት። ሮናቱ ልንጋርሽ ዩ ለዋለው እሺ ማሬ መልሳለው እና ብቻ በጣም ደስ የሚል በቃ የሚያጓጓብስ መአም ጌታ ሆይ፣ እኔ አላውቅም። ብቻ ሰኞ እንዳትቀሩ በእኔ ቤት ተጠርታችኋል። እሺ ጋይስ ሰኞች ስሙ ያልሰማችሁ ላልሰማ ሰሙ ላር እናሰማለን። አመለጠኝና ተናገርኩና ሰኞ እንደዚህ እንደዚህ እያልኩኝ ማለት ነው። እናንተ ወሰድሻት ጭራሽ። እናንተ በውስጥ ታወራላችሁ፣ ቀና ቀላል ቀና ተደብቃችሁ ታወራላችሁ ብሎ ወይኔ በላቸው ረቆ ቆይ እየነገርኩሽ አልኩት። እንትኑ ደግሞ የሀናን አባት ሐኪም ቤት አድርሰሻቸው የሆነ የት እንዳየኋቸው አላውቅም፣ ብቻ አውቃቸዋለሁ ምናምን ያልሽው ቦታ ላይ እራሱ በቃ ወይኔ ተገናኝተው ቀን በስልኩን ያስታውሰቻቸው ማለት እንዳሰብኩ እዛ እንትና የጠፋችበት ቦታ ላይ እዛ ጋር የተገናኘው ሾፌር ነኝ ምናምን ስላሉ እዛ አክሱም ይዘዋቸው የሄዱ ጊዜ ምናምን አስታውሻቸው መስሎኝ ነበር። የለም ስልክ ጠፍቷል ነበር። ክፍል ስንት ላይ እንደሆነ አይተሽው ከሆነ ስልኩ ተሰርቆ እንትና ነበር የሰረቀው ማለት የጮሮ ጓደኛ እንጂ አሴር ነው እንጂ አሴር እራሱ ይታል ምናሴ፣ ሼር አድርጊለት። ምናሴ ቶሎ አድርጊው። ነበር ጠፋ። የኔ ምስኪና፣ ትችላለክ ሀኒ። ወይኒ እዩ ዜማውን ቀጥይ። እሺ፣ ዘሮ ሜላት፣ እንግዲህ በቲክቶክ ተከስታለች ማለት ነው። እንግዲህ ትናንትና ደስ የሚል ቆይታ ነበረ። አሴርም ነበር፣ በነገራችን ላይ እንዲሁም ደግሞ ሀኒም

በቲክቶክ በነገራችን ላይ ቀጠሮ ይዘዋል ለሰኞ ማለት ነው። ለሰኞ ቀጠሮ ይዘዋል፣ ስለዚህ ቲክቶክ ላይ ይመጣሉ። ወይዘሮ ባዩሽም ትመጣለች። እንግዲህ ተንኮለኛዋ ባዩሽም። የፈለጋችሁትን ነገር መናገር ትችላላችሁ። አድናቆትም ካላችሁ ምንም እንግዲህ እየገባችሁ እንደዚህ አስተያየት መስጠት ትችላላችሁ። በነገራችን ላይ ወይዘሮ ሜላትም እንግዲህ ያው ጥያቄዎችም ጠይቀን ነበረ። እኔም ራሱ ገብቼ ጠይቂያት ነበረ ለምንድን ነው ሀንቾን እንደዚያ የተቆጣሻት? እስከ ማለት ድረስ ማለት ነው። ለምን ተቆጣሻት? እንዴት እሷ ስንት ነገር አድርጋ ልሽን ከሞት አትርፋልሽ እንደው በተቻላት መጠን ማለት ነው። ደሟን ስንት ጊዜ ለግሳ ያን ሁሉ አድርገ እንዴት ባንዴ እንደዚያ ትቆጨልስሽ? ከዛ ያው ከአስራ ስድስት አመት በኋላ ከስንት ልቅሶ ሳለቅስ ኑሬ ኑሬ ያገኘዋትን ልጄ ውሸት ነው ስትባል እንዴት ነው የማልቆጠው? እስኪ እንደ እናትነት ሁናችሁ አስቡት፣ በማለት እንግዲህ ሀሳብ ሰጣ ነበር። እውነት ለመናገር ትክክል ነች እውነት ለመናገር ማለት ነው። ምክንያቱም እኛ በአይናችን ስላየን ነው፣ ሀና ትክክለኛ መረጃ አላት ወይንም ደግሞ እሷ ነች ብለን ትክክለኛውን እውነተኛውን ስላየን ነው እንደዚህ የምንከራከረው እንጂ እንደ ወይዘሮ ሜላት እና እንደ ሰላም እንዲሁም ደግሞ እንደ ምናሴ እንኳን ምንም እማናቅ ቢሆንና ወይንም ደግሞ እኔ እህታችሁ ነኝ ብትል እስከ ዛሬ ለምን አላለችንም? ወይንም ደግሞ ሌላ ነገር ፈልጋ ነው የሚል ሀሳብ እያንዳንዱ የሰው ጭንቅላት የሚመጣ ነው ብዬ አስባለሁ ማለት ነው እና እንደዚያ ብዬ አሰብኩኝ በቃ። እሷ ከአብራራችን በፊት ግን ለምን እንደዚህ ትቆጣታለች ዘራፍ ብዬ ነበር ማለት ነው። ሁኖም ያው ወይዘሮ ሜላት በነገራችን ላይ ሀኒ ነች የቀየረቻት ይብን ጸባዩ ማለት ነው ለምን ከበፊቱ ራሱ ከሰራተኛ ጋር አትስማማም ነበረ? ግን ደግሞ ሀኒን ስትቆጣት የሆነ ነገር ስትላት ከዚህ በፊት የሆነ ነገር ይሰማታል ማለት ነው። ለምን ልጇ የአክል ድረስ እየተሰማት ነበር። እንዲሁም ፊሊዳ ካስታውሳችሁ ለስራ ፊልዳ ስትመለስ ሀኒን ስታቅፋት የተለየ ስሜት የእናትነት ስሜት ራሱ ተሰምቷታል። ይህን ራሱ ሀኒ ምን ሆነሽ ነው እያሉት ምን ሆነሻል በማለት ደጋግመው ደጋግማ ጠይቃት ነበር። እንዲሁም ደግሞ ቀፍኝ እስኪ ደግመሽ በማለት እንግዲህ ወይዘሮ የሚላት ሀናን እንዳቀፈቻት እናስታውሳለን ማለት ነው። ስለዚህ ካላት ከትትናዋ ከሁለ ነገሯ ሁሉ የሀሴት የልጅነቷ ነገር ነው የምታስታውሰው፣ ወይዘሮ ሜላት ማለት ነው። ግን ደግሞ አሁን ላይ የእሷ ልጅ ነች ተብላ የመጣችው እርግብ ስላለች፣ እርግብ ባትኖር በእርግጠኝነት ሀኒን ትቀበላታለች ማለት ነው። የሀኒን የልጅነት ነገር ትቀበላታለች፣ በፊትም ስጠረጥር ስለነበር ማለት ነው። ግን አሁን ላይ እርግብ እንግዲህ የወይዘሮ ሜላት ልጅ ነኝ በማለት ሁሉ ነገሯን መረጃዋን እንግዲህ የሀናን ነገሮች ሰርቃ ቢሆንም ግን እንደማንም ሰው በቃ የእኔ ነው ብላ እስከመጣች ድረስ እናት ደግሞ ተቀብላታለች በሙሉ መንፈሷ ማለት ነው። ስለዚህ ምናሴና ደግሞ አሴር ምናሴና እንዲሁም ደግሞ ሰላም የሚሏትን ነገር ደግሞ አሁን ላይ እናት ልሰማ አልቻለችም ማለት ነው ሙሉ በሙሉ ምክንያቱም የሆነ ነገር ወይም እሷ ስለመጣች በፊትም ሰላምዬ ቅናት እንዳለባት ታውቃለች ምናልባት በዚያም ምክንያትም ሊሆን ይችላል ዝም ብለው የሆነ ነገር ይሆናል ሀኔን እንዴት ያምኗታል? እንዴት በልጆች ትመጣለች? ልጆችን እንዴት እንደዚህ አድርጋ ታሳምናለች? የሚል ነገር ነው እንግዲህ ጭንቅላቷ ላይ እየመጣባት ማለት ነው እና እጅግ በጣም ነው እየተቆጣቻት ስትቆጣ ይብን እንኳን ሀና ልታስረዳት ስትፈልግ ጊዜ እንኳን አልሰጠቻትም ማለት ነው የአንቺን ነገር ምንም ነገር መስማት አልፈልግም ያለቻት እና ይህ ነገር ያው ዋናው ምን እንደሆነ ታውቃላችሁ፣ ድራማው መርዘም ስላለበት ነው እንጂ አሁን ላይ ወይዘሮ ሜላት በቃ ሀና ነች ልጅ ወይንም ደግሞ ሀናን ብታዳምጣት፣ በእርግጠኝነት ያው እንግዲህ ወይዘሮ ሜላት እንዳለችው አሁን ላይ ላይብ ላይ ቴክቶ ላይ እንደተናገረችው ማለት ነው በክፍል አምሳ አምሳ እስከ አምሳ ድረስ ዝም ብለን ተሎ መጨረስ ካለብን እኮ እውነቱ ከወጣ በቃ ጨረስን ማለት ነው። ስለዚህ ያለ አማራጭ ደግሞ መቆየት አለበት ድራማው እንዲረዝም እንደዚያ መሄድ ስላለበት ነው ብላ ተናግራለች ማለት ነው። እና ውዴ የቻናል የቤተሰቦች በያላችሁበት ሰላማችሁ ይብዛ።